ምን ያህል እንዳልበሰለች ገና የጀማሪ የኃይማኖተኝነት ስሜቷ ገና ከውስጧ በኑ እንዳለጠፋ ማሳይ መጠ አለባበስ ትላንት ቲክቶክ አዋርዱ ላይ ግን በጣም እንዲያው እንግዲህ በዚህ ቲክታክ አዋርድ ላይ እንደተጠበቀው አዶናይ የመኪናውን ሽልማት ይዞት ጠናስጥልን ኩራን ተመልካቾቼ እንደምን አላችሁ? አቤል አለማየሁ ነኝ። ይህ አቤል ኢንፎቴመንት ነው። በዛሬው ፕሮግራሜ እንግዲህ ትናንት በተካሄደውን የቲክቶክ ክሬቲቭ አዋርድን የተመለከተ ፕሮግራም ነው ይዤ የመጣሁት። ያው እንግዲህ በዚህ ቲክታክ አዋርድ ላይ እንደተጠበቀው አዶና የመኪናውን ሽልማት ይዞ ሄዷል። ዩቲናስ የአንድ ሚሊዮን ብር ከማግኘቷን በተጨማሪ ሌሎች ሶስት ሽልማቶችን አግኝታለች። አዶናይም ሶስት ሶስት በጋራ ከወሰድ በኋላ አራተኛ ሽልማት የመኪናውን ለማግኘት የአመቱን ምርጥ ቲክታከር የሚለውን ለመውሰድ ሲፋለሙ ነበር። ግን አዶናይ አሸንፎ የቲክቶክ አዋርዱንም ሆነ መኪናውን ይዞ እንግዲህ ተመልሷል ማለት ነው። በዚህ ፕሮግራም ላይ እንግዲህ እጅግ አነጋጋሪ ከነበሩ ነገሮች መካከል የማስተዋል አለ የሚል ነገር ከፊቱ ቢጨመር ጥሩ ነው። ለመድረኩ የማይገባ ነገር ተናግራ ወርዳለች። ፕሮቴስታንት መሆኗ ይታወቃል። ግን በዚህ መድረክ ላይ ክሬቲቭ ቲክታከሮች የሚሸለሙበት መድረክ ላይ መጣ ይህም ማድረጓ በጣም ትክክል አይደለም። አሁንም ምን ያህል እንዳልበሰለች ገና የጀማሪ የሃይማኖተኝነት ስሜቷ ገና ከውስጧ በኑ እንዳልጠፋ ማሳየቷ ነው። ያው የሃይማኖት ተከታዮቹ ፕሮሞት ሳያደርጓ ጥሩ ነገር እንዳደረገ ሲናገሩ ነበር፣ ግን ይህ መድረኩ አይደለም። መልዕክት አስተላልፋ ለመሄድ ሞክራለች። ያው እንደሚታወቀው ማንኛውም ሰው የራሱን እምነት ፕሮሞት የማረጊያ የራሱ የሆነ ቦታ አለው የእምነት ስፍራዎች ናቸው። ከዛ ተከተለና ደግሞ አዶናይ ሁለተኛ ሽልማቱን አሸንፎ ሲጠራ እንደዚሁ ማርያም ማርያም በሚለው መዝሙር ስል ማርያም ማርያም እንዲ አለ። የከፍተኛ የፉክክር ስሜት በመድረኩ ታየ። ሌላም አንድ ሽልማት የሚያገኝ ል ሲመጣ ኢየሱስ ጌታ ነው አለ። ይሄ ቦታ አልነበረም ተገቢም አይደለም። ይህ ፕሮግራም ይተላለፍበት በነበረው በአርት ቲቪ የዩቲዩብ ገጽ ላይ በሃይማኖት በጎራ ተቧድኖ መከፋፈል ወይም ደግሞ ብሽሽቁ ሁሉ መጥቶ ነበር። ስለዚህም ይሄ ገጽታውን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 የሚሰበክበት ትክክለኛ ቦታ ወይም መድረክ አይደለም፣ እና ለወደፊቱ እንደዚህ አይነት ፕሮግራም አዘጋጆች ማድረግ ይገባቸዋል ብዬ ከማስባቸው መካከል አንዱ እንደዚህ አይነት መልእክት የሚያስተላልፉ ሰዎች ሲኖሩ የማይኩን ቮሊዩም ዜሮ በማድረግ ከመድረክ የሚወርዱበትን ነገር ሊያደርጓቸው ይገባል። ከዛ በተረፈ ለኢያማናውያንም ለሌሎች እምነቱ ክብር ሊሰጥ ይገባል። እንደዚህ አይነት ነገሮችን መድረኩ ምንድን ነው ብሎ አስበው በዛ በተጋቢው ሁኔታ ተዘጋጅቶ መምጣት ይገባል ብዬ ነው የማምነው። ከዛም እንግዲህ የዕለቱ ኮከብ መኪና ሽልማት አሸናፊው የዓመቱ ኮከብ ቲክታከር አዶናይ መጣና እንግዲህ ሁለተኛ ሽልማቱን ሲቀበል ማርያም ማርያም በማለት አጸፋውን ለነ ማስተዋል በሰጠ መልኩ እንዲህ ስል ተደምጧል። እስኪ አዶናይ ምን ብሎ እንደነበረ ደግሞ እሱን ተከታትለን እንምጣ። ማርያም ማርያም ማርያም ማርያም ማርያም ማርያም፣ ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳሏሽ ነው የምናገረው። እቆምላታለሁ። እሷነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። ቪዲዮ እስኪ ተመልከቱት፣ ምን ያህል እና አዶናይ ምን ያህል ተጽዕኖ ፈጣሪዎች እንደሆኑ በዚህ ሀገር ሁኔታ ውስጥ አሁን አይሁን። ተመልከታችሁ ከሆነ የተለዩ የመዝናኛ ጣቢያዎች ድሮ አርቲስቶችን፣ ኮሜዲያኖችን እየጋበዙ ነበረ ለበዓል ትንሽ የሚያደርቁና አሁን አሁን እንዳለ ቲክታከሮች ተቆጣጥረውታል። የመጨረሻ ትልቅ የሚባሉ መድረኮች ላይም ታያችሁ፣ የተለያዩ ኢናጉሬሽኖች ላይ ጋዜጣዊ መግለጫዎች ላይም በቪአይፒ ብቻ አይደለም በቪቪአይፒ ደረጃ የሚጠሩትና ከፊት የሚቀድሙ ቲክታከሮች ይሆናል። እና ምን አለብን? ጊዜው የእነዚህ ቲክታከሮች ይመስላል። አዶናይ ሲገቡ የነበረውን አቀባበል ላይ ቪዲዮ የሚያሳየው በጣም አስገራሚ ነበር። አዶናይ እና ግራጁ እጁ ላይ የማጠፈው ጃን የተባለችው ቲክታከር ሲገቡ የነበረው የካሜራ ማኖች የአድናቂዎቻቸው ግፍያ በጣም አስገራሚ ነበረ። ያው ከዛም ያለ ፕሮግራሙ ቀጠለና እንግዲህ አዶና የመኪና ሽልማቱን ጨረሻም ተቀበለ። በጣም ደስታው በጣም ልዩ ነበር። በዚህ መድረክ ላይ በጣም እኔ የተመለከቱት አስገራሚ ነገር ሀይል ሊባል ይገባል ብዬ የማስበው ትንሽ መቆንጠጥ ወይም ቁጣም ያስፈልጋል። ይሄ የግል መብት ነው፣ ግን ቁጣም ያስፈልገዋል ብዬ የማስበው በጣም ጎበዝ ልጅ ነው። አሜሪካ ላይ ትራቭል እያደረገ ግን በጣም በቃ ደስ ደስ የሚሉ ብሎጎችን ያስተዋወቀ ልጅ ነው ብዬ አስባለሁ። ይባላል እሱም በዕለቱ ለብሶት የመጣው አለባበስ ትናንት ቲክቶክ አዋርዱ ላይ ግን በጣም ትክክል ያልነበረ ነው። በተወሰነ ደረጃ ከላይ ማይክል ይመስላል ቬሉ ምናምን ይሁን ይባላል። እሺ ሹሩባ ምናምን አለ። ከዛ ግን ተመልከቱ የያዘውን የሴት ቦርሳ ምናምን ተመልከቱ እና ወንድማችን አላማ ምንድን ነው የሚያስብል አይነት ነው። እና በጣም የሴት ታይት እኮ ነው የሚመስለው። ቬሉ አላል ሴቶች የሚያደርጉት ቬል ታይት እንደዚ አይነት ነው የሚመስለው። እና አለባበስህ ከአስር ዜሮ ሰተነዋል። በጣም ደስ አይለም። ትንሽ ተው ልትባልም ትገባለህ፣ ወንድሜ እንደ ጤን ነገር ጥሩ አይደለም። እኛ እንደዚህ ነገር ስናይ የሚመጣብን የሚደብረን ስሜታውን ስለተበራከተ እባክህ ተው ለማለት ነው። ሞደው ጃኒን ቪዲዮ በዚህ ተጠናቅቀ። ማስተዋልም እንግዲህ ወደፊት ማስተዋል ጀምራ መድረኩን የመጠኑ ነገሮች ታደረጋለን ብለን እናስባለን። ጊዜው የቲክታከሮች ነው። ይመቻችው። ቪዲዮ በዚህ ተጠናቅቋል። በሌላ ቪዲዮ ቶሎ መለሳለው። እስከዛው ሰላም